አሸባሪ ደብቀህ ተቀምጠህ ደግሞ በድሮን ተመታው፣ ንጹሐን አለቁ፣ በስናይፐር ተጠቃው እንዳትል። መሳሪያ ይዞ ከመሳሪያ ከያዘ ጋር ተቀላቅሎ የሚመጣ ህዝብ በለው ወጣት በለው ምን በለው ይመታል። አብሮ ቀልድ የለም መመታት አለበት።

ቼንቹ ይሄን የሚያክል ትይት ና የሚያክል ነገር ስላረጋችሁልኝ፣ ቼንቹ አሁን በኋላ ግ እናንተ ጠላቶች ናችሁ። መስጊድ ውስጥ ገብቶ ምሽግ ሲሰራ ቤተ ክርስቲያን ውስጥ ገብቶ ምሽግ ሲሰራ ንጹሐንን ሲገድል የአካባቢው ማህበረሰብ ዝም ካለ የቤተ ክርስቲያኑና የመስጂዱ አባላት ዝም ካለ አሁን በኋላ ይመታል። ቤተ ክርስቲያን ውስጥ ከሆነ ቤተ ክርስቲያኑ ይመታል። መረጃ ለማቀበል የሚሰስት ካለ ከጸጥታ አካላት ጋር ለመተባበር ፈቃደኛ ያልሆነ ማህበረሰብ ካለ ከዚያ በኋላ አይደለም በድሮን በሚሳኤል ቢመታው አካባቢውን የሚጠየቀው ራሱ የአካባቢው ማህበረሰብ። ሰላም ለእናንተ ይሁን፣ የተከበራችሁ የመሆን መልቲሚዲያ ቤተሰቦች፣ እንደምናላችሁ ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ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 በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉ እያስታወስኩ ከፕሮግራሙ ጋር አብራችሁ እንድትቆዩ ባክብሮት ጋብዛለሁ። እንግዲህ ፋኖ የሚባለው አሸባሪ ድርጅት በህወሃት እና በሻእቢያ እየተጋለበ ጦርነቱን ወደ አማራ ክልል የኤርትራን የአስመራን ጦርነት ወደ አማራ ክልል ጎትቶ በማምጣት የአማራ ሕዝብን ስቃይ ውስጥ ለመክተት ምሎ ተገዝቶ ለጠላት እያሸረገደ እየሰራ እንደሆነ ይታወቃል። አሁን ከሻእቢያም ከህወሀትም በኩል ያለው ድጋፍ ለጊዜው የተቋረጠ ይመስላል። ሻእቢያም ህወሀትም በራሳቸው ወጥመድ ውስጥ ተጠምደው ዛሬ ነገ መከላከያ ሰራዊት መጥቶ እጃችንን ያዘው ወይም ደመሰሰን እያሉ በራሳቸው ስጋት ውስጥ እየባነኑ ያለበት ሁኔታ ነው ያለው። እንግዲህ መከላከያ ሰራዊት ባለፈው በሰሜን ወሎ አካባቢ መከላከያ ሰራዊት ላይ እነዚህ አሸባሪ ቡድኖች በመከላከያ ሰራዊት ላይ እርምጃ ማን ነው ጥቃት ከፈጸሙ በኋላ የማያዳግም እርምጃ ለመውሰድ በአፋጣኝ መጥፋት አለባቸው የሚለውን ውሳኔ ወስኖ እነዚህ አሸባሪዎች ላይ ከፍተኛ የሆነ የማጥቃት ዘመቻ መጀመሩ ይታወቃል። ያንን የመከላከያ ሰራዊትን እርምጃ መቋቋም ያቃተው የፋኖ አሸባሪ ቡድን በየአካባቢው እየተበተነ እርስ በርሱ እየተታኮሰ እየተገዳደለ ያለበት ሁኔታ ነው ያለው ከዚህ በፊት እንግዲህ የወሎ የሸዋ የጎንደር እና የጎጃም እየተባባሉ በአውራጃ ነበር። በፊት ቢያንስ ያኔ ይሻል ነበር፣ ትንሽ የአውራጃነት ቁመና ነበራቸው። ያኔ የጎጃሙ ፋኖ የጎንደሩን ለማጥቃት ከዛ ካልሆነ ደግሞ የጎንደሩ ከሸዋው ጋር እንደዚህ አይነት ተቃርኖ እንደነበራቸው ይታወቃል። በተለይ የጎጃም እና የጎንደር ፋኖች ዘመነ ካሴና እና እስክንድር ነጋ ማለት ነው። ሌላም የጎጃም ፋኖ ማን የጎንደር ፋኖ የሚባለው እንዳለ ሆኖ በተለይ ከእስክንድር ነጋ ጋር ልዩነት እንደነበራቸው ይታወቃል እና አሁንም እየወጡ ባሉ መረጃዎች መሰረት ዛሬ በተለይ ከአካባቢው የሰማነው መረጃ በተለይ የጎጃም ፋኖ እና የጎንደር ፋኖ የሚባሉት አካላት እስክንድር ነጋ ባለበት እንዲወገድ የሚል ትዕዛዝ ሰጥተው እያደኑት እንደሆነ የሰማንበት መረጃ ነው ያለው። እስክንድር ነጋ ከዚህ በፊት የሰላም አማራጭን እንከተላለን፣ ከዛም ሲያልፍ ደግሞ ባለፈው የአዲስ ዓመት በዓልን አስመልክቶ የሰጠው መግለጫ ላይ ፋኖ እየተፈረካከሰ ወደ መጨረሻው መድረሱንና አሁን ለሕዝብ የገባነውን ቃል ባለማሳካታችን ይቅርታን ጠይቃለን ብሎ የፋኖን ገመና አደባባይ አውጥቶ እንዳሰጣው ይታወቃል። በዚህ ምክንያት ይመስላል በተለይ የጎጃምና የጎንደር ፋኖች እስክንድር ነጋን ለመግደል ከሶስት ከሁለት ቀናት በፊት ጀምሮ አደን መጀመራቸውና እስክንድር ነጋ ያለበት ሁኔታ እንደማይታወቅ ከአካባቢው የሰማነው መረጃ ያስረዳል። ከዛም ሲያልፍ የጎንደር ፋኖች እርስ በርሳቸው የጎጃም ፋኖችም በዘመነ ካሴ አንመራም የሚል እንቅስቃሴ መጀመራቸውንና እርስ በርስ እየተታኮሱ መሆናቸውን እንዲሁም በወሎ አካባቢ የሚንቀሳቀሰው እነ ምሬ ወዳጆ በሚባሉ አሸባሪ የሚመራው የወሎ ፋኖ የሚሉት ማለት ነው። እነሱም እርስ በርሳቸው እየተታኮሱ ወደ መጨረሻ አዝማሚያቸው እየደረሱ ያለ ይመስላል። ይሄ የመከላከያ ሰራዊትም አቅም ሳይባክን፣ መከላከያ ሰራዊትም ዋጋ ሳይከፍል እነዚህ አሸባሪዎች ራሳቸው በጫሩት እሳት ራሳቸው ተለብልበው የሚጠፉበት ጊዜ እየቀረበ ያለ ይመስላል። ነገር ግን ይህንን መረጃ የሚያስረዱት ምንድናቸው ብላችሁ ከጠይቃችሁ፣ ራሳቸው የሚያወሩትን የስልክ ልውውጥ ልጋብዛችሁ።

ዙሪያ ግን ባሳ እያልናችሁ እንኳን ይመጣችሁና ቆሻሻ እሱ ምንድነው እንግዲህ፣ አቁስላችሁኛል። ከዚህ በኋላ ከእናንተ ጋር ወዳጅነት የለኝም፣ በጠላትነት ነው የምንፈላለገው። እናንተን አድናችኋለሁ ሲል የሰማችሁት ፋኖ ፍቅሮ ሙሉዬ የሚባለው የወሎ ፋኖ ውስጥ አንድ ላይ ከነ ጋር አብሮ የነበረ አሸባሪ ነው። እንግዲህ እነዚህ ሰዎች በጋራ ሆነው ባለፈው የምንልክ እዝ ባሉት እንዲሁም ደግሞ ወሎ አካባቢ የዘመቻ አደም ዘመቻ አደም ነው ምናም ባሉት ወሎ መካነ ሰላም አካባቢ ገብተው ኑር መስጂድ ውስጥ ንጹሃንን ገድለው ያመለጡት አሸባሪዎች ማለት ናቸው። እነዚህ ከዚያ በኋላ የጎጃም ፋኖ ነው ንጹሃን የገደለው ብለው በጎጃም ከጎጃም ፋኖች ጋርም ቅራኔ የገቡበትና እንዲሁም በዚህ ስም ማጥፋትም እነ ዘመነ ካሴ ደስተኛ ባለመሆናቸው እነዚህን ይህንን ስም ያጠፉትን ሰዎች ለማጥፋት እየተንቀሳቀሱ እንደሆነ መረጃዎች ከውስጥ የሚወጡ መረጃዎች ያስረዳሉ። ነገር ግን እነ ዘመነ ካሴም ጋር የጎጃምና የወሎ ተባብለው እንኳን ገና ሳይፈላለጉ የወሎ ፋኖች እርስ በርሳቸው እንደዚህ ለመተዳደን ወይም አንዱ አንዱን ለማጥፋት እየተፈላለጉ ያለበት ሁኔታ ነው ያለው። በጎጃም በኩል ምን ተሰማ ካላችሁ፣ በነዘመነ ካሴ በኩል በመሳሪያ አቅርቦት እየተጣሉ ነው ያሉት እነዚህ አሸባሪዎች። ሰዓት መቃያየር መፍትሄ ያመጣል፣ ስለዚህ ያጓይን ካላጓይን ደግሞ ቦታ ቦታችን ያዙ ሌሎቹ የሚል ነገር አለ። እኛ ጠንካራ ጠንካራ ሰው

በሬ ሽጦ እርሻውን አርሶ በስነ ስርዓት እንደ ገበሬ አርሶ አደር የተከበረውን የአርሶ አደር ስራ መስራት ሲችል አብዛኛውን ማህበረሰብ መጥቀም ሲችል በሬውን ሽጦ መሳሪያ ገዝቶ በረሃ የገባው አሸባሪ ቡድን አሁን በመሳሪያ እጦት መከላከያ ሰራዊት የሚወስደው እርምጃ ደግሞ በዛ ላይ እንዳለ ሆኖ እርስ በርሳቸው በዚህ ምክንያት የተጋጩ ያለበትን ሁኔታ ራሳቸው ሲነጋገሩ የሰማንበት ሁኔታ ነው ያለው። በዚህ ሁኔታ ፋኖች መሳሪያ የሚያቀርብላቸው የሚያግዛቸው ከህወሓት ጋር ከሻዕቢያ ጋር አንድ ላይ ሆነን የኢትዮጵያ መከላከያ ሰራዊትን እንወጋለን፣ ከዛ አራት ኪሎ እንገባለን የሚለውን ቅዠታቸውን መና ያስቀረ ቢተባበሩም ራሱ ምንም ሊፈጥሩ የማይችሉ ሰዎች እንደሆኑ ቢታወቅም ማለት ነው ያ ተስፋቸው ስለተሟጠጠ አሁን እነዚህ ሰዎች ወደ መጨረሻ አፋፍ ላይ መድረሳቸውን በራሳቸው አንደበት እየሰማን ያለንበት ሁኔታ ነው ያለው። አንዱ አንዱን መታዘዝ አቁሟል። አንዱ አንዱን ለማጥፋት ይፈልጋል። አንደኛው ፋኖ አንደኛው ፋኖ ለመግደል አደን መጀመራቸውንና እየተፈላለጉ ያሉ ሰዎች መሆናቸውን በራሳቸው አንደበት እየሰማን ያለንበት ሁኔታ ነው ያለው። ባለፈው ሳምንት በሰማነው መረጃ መሰረት መከላከያ ሰራዊት በእነዚህ አሸባሪዎች ላይ የማያዳግም እርምጃ እንዲወሰድ ጥብቅ መመሪያ አስተላልፏል። ስለዚህ ይህንን የማያዳግም እርምጃ መከላከያ ሰራዊት ሲወስድ የሚደበቁባቸውና የሚሸሹባቸው ሻዕቢያና ህወሓት ደግሞ በራሳቸው ወጥመድ እየተጠላለፉ እየወደቁ ከሆነ እነዚህ ሰዎች ሊደበቁ የሚችሉበት ጥጋት የላቸውም። መከላከያ ሰራዊት ላይ እርምጃ ወስደህ ጥቃት ፈጽመ፣ የአማራ ህዝብ ላይ ጥቃት ፈጽመ፣ የአማራ ህዝብን ስታሰቃይ ይኖረ፣ የጠላትን አጀንዳ ተቀብዬ መጥቼ በኢትዮጵያ ሰማይ ስር አስፈጽማለሁ ብለ፣ ከጠላት ጋር ተባብሬ የኢትዮጵያ መከላከያ ሰራዊት እወጋለሁ ብለህ መከላከያ ሰራዊትን በአካልም በተግባርም ወግተህ። ከጀርባ ወቅተ ከዚህ በኋላ እንደዚህ አይነት በደል በሀገር ላይ ፈጽመህ ልትደበቅበት የምትችልበት ጥጋት መሸሻ የለህም። እነዚህ ሰዎች አሁን የሚደበቁበት አንድ ከለላ፣ መከታ የሚሆናቸው አካል የለም። ስለዚህ የአማራ ህዝብ ነገሮችን በጥንቃቄና በንቃት ማየት መቻል አለበት። በንቃት ማየት መቻል አለበት ማለት አሁን የመንግስት ወደ ሰፊነት የመንግስት ይቅርታ ጊዜ አልቋል። ድንገት ተሳስቶ እንኳን በተሳሳተ መረጃ ይሄ የዘመኑ የብሔርተኝነት ትርክት ጠልፎት እንደው ተከበሃል፣ ጠላት መጥቶብሃል፣ ሊያጠፉ ሆነው ምናምን ሲባል እነዚህ ፋኖች የሚነዙትን ፕሮፓጋንዳ ሰምቶ እነዚህን ሰዎች መደገፍ የጀመረ አካል ካለ ራሱ ሁለት ዓመት ጊዜ ውስጥ ነገሮችን አጥርቶ መመርመር ይችላል ብዬ አስባለሁ። የአካባቢው ማህበረሰብ በተለይ አሁን በዚህ ዓመት 2018 ከገባ ወዲህ እንዲሁም ከስድስት ወራት ወደዚህ ባለው እንቅስቃሴ እንኳን እነዚህ አሸባሪዎች ከህወሀት ጋር ከሻዕቢያ ጋር አንድ ላይ ሆነን የአማራን ነፃነት እናስከብራለን ብለው ሲናገሩ ለአማራ ህዝብ ስላቅ እንደሆነ እያንዳንዱ ማህበረሰብ ይገባዋል ብዬ አስባለሁ። ከህወሀት ጋር ተባብሮ ከሻዕቢያ ጋር ተባብሮ የሚከበር የአማራ ነፃነት የለም። እንደው አማራ ባርነት ውስጥ እንኳን ቢሆን አደጋ እንኳን ቢኖርበት እነሱ እንደሚሉት ከህወሃት ጋር ተባብሮ አይደለም የአማራን ህልውና ማስከበር የሚቻለው። በይፋ ከህወሃትና ከሻዕቢያ ጋር እንተባበራለን ብሎ መግለጫ ሲሰጡ የአማራ ህዝብ እነዚህን ሰዎች አንቅሮ መጥፋት አለበት። ከዚህ በኋላ እነዚህን ታግሶ እንደው ስለ አማራ ይሆን የሚታገሉት እንደው ስለኛ ይሆን ብሎ ትንሽ እንኳን ርኅራህ የሚያደርግ ሰው ካለ ለእነዚህ ሰዎች እንደ ጠላት ተባባሪነት ይቆጠራል። የኢትዮጵያ መከላከያ ሰራዊት ሰሜን እዝ ላይ በህወሃት የደረሰበት ጥቃት ሳያንስ ባለፈው ሰሜን ወሎ ላይ በህወሃትና በሻዕቢያ በተመራ ተልእኮ ፋኖ የሚባለው የአማራ ነጻ አውጭ ነኝ የሚለው አካል መከላከያ ሰራዊትን ከጀርባ ወግቷል። ከዚህም በፊት ፋኖ የሚባለው አደረጃጀት ሲመሰረት በተለያዩ አካባቢዎች ሰሜን እዝ ላይ የደረሰው አይነት ጥቃት እነዚሁ አሸባሪዎቹ ፋኖች መከላከያ ሰራዊት ላይ ጥቃት መፈጸማቸው ይታወሳል። ስለዚህ የኢትዮጵያ የመጨረሻ ምሽግ የሆነውን መከላከያ ሰራዊትን የሚወጉ ጠላትን ከጠላት ጋር ሀገራቸውን ወይም ኢትዮጵያን ከጠላት ጋር አንድ ላይ ተባብረን እንወጋለን እናጠቃለን የሚሉ ሰዎች ከዚህ በኋላ በእያንዳንዱ ማህበረሰብ ጉያ ውስጥ ተደብቀው ቢገኙ እነዚህን ሰዎች የደበቀው አካል ራሱ አሸባሪና የአሸባሪ ጉዳይ አስፈጻሚ መሆኑን ማወቅ መቻል አለበት። ከተባባሪነት ተለይቶ ሊታይ አይችልም። መከላከያ ሰራዊት ደግሞ ይህንን የሚታገስበት ትዕግስት የለም። እያንዳንዱ ኢትዮጵያዊም አሁን ለእነዚህ ሰዎች የሚሰጥ ወደ ሰፊነትና ትዕግስት ካለ ቡ ከመንግስት ጋር ነው ሊሆን የሚችለው። ስለዚህ መከላከያ ሰራዊት በአሸባሪዎቹ ላይ የሚወስደውን እርምጃ እያንዳንዱ በአማራ ክልል ያለ ገበሬ፣ በአካባቢው ያለ ማህበረሰብ በንቃት መከታተልና አስፈላጊውን መረጃ ለመንግስት በመስጠት እነዚህን አሸባሪዎች አሳልፎ ለጸጥታ አካላት ለመስጠት ተባባሪ መሆን መቻል አለበት። አይ ብሎ የአካባቢ ልጆች ናቸው፣ የሰፈሬ ልጆች ናቸው፣ ማቃቸው ልጆች ናቸው፣ እንዴት አድርጌ አሳልፌ እሰጣለሁ እያለ መከላከያ ሰራዊትን ሂደው ወግተው ከጀርባ ተኩሰው ገለው ይመጡና በእያንዳንዱ ገበሬ ቤት እየተደበቁ የሚቀመጡበት ጊዜ ከዚህ በኋላ አክትሟል። መስጊድ ውስጥ ምሽግ እየሰሩ ቤተክርስቲያን ውስጥ ምሽግ እየሰሩ ከዚህ በኋላ የሚኖሩበት እድሜ የለም። የሚደበቁበትም የሚሸሹበትም ጥጋት እንደሌለ ቅድም ተናግሬያለሁ። ከዚህ በኋላ የሚደብቃቸው የሚሸፍናቸው ሰው ካለ እዛው አማራ ክልል ውስጥ ያለ ማህበረሰብ እነሱን አሸባሪ ደብቀህ ተቀምጠህ ደግሞ በድሮን ተመታው፣ ንጹሃን አለቁ፣ በስናይፐር ተጠቃው እንዳትል። ይሄንን መልእክት መከላከያ ሰራዊት በግልጽ ማስረዳት መቻል አለበት ለህዝቡ። ከዚህ በፊት በህወሀት ዘመን አንድ የመከላከያ ሰራዊት አመራር የህወሀትን ባለስልጣናት በየአካባቢው እያደነ በነበረበት ጊዜ ያስተላለፉት አንድ መልእክት ነበር። ያንን መልእክት አሁን ፋኖ ላይ መተግበር ይገባል ብዬ አስባለሁ። ካሁን በኋላ ይመታል ቤተ ክርስቲያን ውስጥ ከሆነ ቤተ ክርስቲያኑ ይመታል። መሳሪያ ይዞ ከመሳሪያ ከያዘ ጋር ተቀላቅሎ የሚመጣ ህዝብ በለው ወጣት በለው ምን በለው ይመታል አብሮ። ቀልድ የለም፣ መመታት አለበት። መስጊድ ውስጥ ገብቶ ምሽግ ሲሰራ፣ ቤተ ክርስቲያን ውስጥ ገብቶ ምሽግ ሲሰራ፣ ንጹሃንን ሲገድል የአካባቢው ማህበረሰብ ዝም ካለ፣ የቤተ ክርስቲያኑና የመስጅዱ አባላት ዝም ካሉ ከዚያ በኋላ መስጊዱ ፈረሰብኝ ቤተ ክርስቲያን ተጠቃብኝ ብሎ ኮምፕሌን ማቅረብ አይቻልም። ማህበረሰቡ ባለበት አካባቢ እነዚህን ሰዎች ለማራቅ ተባባሪ መሆን አለበት። ከመከላከያ ሰራዊት ጋር ከጸጥታ አካላት ጋር ተባባሪ ሆኖ እያነቀ እነዚህን ሰዎች አሳልፈው መስጠት አለበት። የሚደብቃቸው ማህበረሰብ ከሌለ በስተቀር እነዚህ ሰዎች እስከ ዛሬም ህልውና ሊኖራቸው አይችልም ነበር። በአካባቢው የምንሰማቸው መረጃዎች አሉ። እኛም ተወልደን ያደግንበት አካባቢ ነው። ምንም ሚስጥር አይደለም። እስከ ዛሬ ተጠባብቀናል። እስከ ዛሬ ታግሰናል። ተሳስቶ በብሔርተኝነት ስሜት እንኳን እነዚህ ሰዎች መደገፍ የጀመረው ሰው ካለ በሂደት ሲገባው አሸባሪዎች መሆናቸውን ሲያውቅ ከጎናቸው ይነጠላል ብለን ተስፋ አድርገን ጠብቀናል። መከላከያ ሰራዊትም ንጹሃንን እንዳልጎዳ እያለ ራሱ እየተጠቃ፣ መከላከያ ሰራዊት መስዋዕትነት እየከፈለ እስካሁን ንጹሃንን ለመጠበቅ ብዙ ብዙ ዋጋ ከፍሏል። ከዚህ በኋላ ግን ህዝቡ ራሱ እነዚህን ሰዎች የሚደግፈው አስር ሺም አስራ አምስት ሺም ሰው ቢኖር አማራ ክልል አማራ ክልል ውስጥ እነዚህን የሚደብቀው ሰው ከመከላከያ ሰራዊት ጋር ተባብሮ እነዚህን ሰዎች አሳልፎ ለመስጠት ፈቃደኛ ካልሆነ ራሱ አሸባሪ ነው ማለት ነው። ይህንን አጽንዖት ሰጥቶ ማስመር ያስፈልጋል። የማያዳግም እርምጃ እየተወሰደባቸው ነው። ይሄ እርምጃ እንዲወሰድ አብዛኛው የአማራ ክልል ማህበረሰብ በተለያዩ ስብሰባዎች ላይ ሲጠይቅ ነበር። አሁን መከላከያ ሰራዊት ወስኖ ገብቷል። እነዚህን ሰዎች ግን ደብቆ የሚቀመጥ የአማራ ክልል ማህበረሰብ ካለ መረጃ ለማቀበል የሚሰስት ካለ ከጸጥታ አካላት ጋር ለመተባበር ፈቃደኛ ያልሆነ ማህበረሰብ ካለ ከዚያ በኋላ አደለም በድሮን በሚሳኤል ቢመታው አካባቢውን የሚጠየቀው ራሱ የአካባቢው ማህበረሰብ ነው። ከጠላት ጋር ከአሸባሪ ጋር የሚተባበር ንጹሃን የሚባል አካል የለም። ስለዚህ ይሄንን በህወሓት ዘመን የተናገሩትን ይህ የጦር አመራር አሁን ፋኖ ላይ መተግበር ግዴታ የሚልበት ጊዜ ላይ ደርሰናል። እያንዳንዱ ማህበረሰብ ለራሱ ነፃነት ለራሱ ሰላም ሲል እነዚህን አሸባሪዎች እያሳለፈ እያነቀ ለጸጥታ አካላት ያስረክብ፣ ካልሆነ ከአሸባሪ ጋር ተባባሪ እንደሆነ ተቆጥሮ እሱም ራሱ እንደ አሸባሪ ሊፈረጅ ይገባል የሚል መልእክት አለኝ። እኔም እንደ አንድ ዜጋ ለዛሬ የመከላከያ ሰራዊትን እርምጃና ፋኖ የሚባለው አሸባሪ ያለበትን ቁመና የተመለከትኩበት ፕሮግራም ይህን ይመስላል። በመሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።